ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ ኤፍአይ ኤንኦ ቲኢ ዶት ኦአርጂ በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታኅሳስ 7 ቀን 2008 ዓ.ም ረን ነው ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበው ድርጅት ድርጅት ድርጅት በሚል ርዕስ ሀተታ አለን በተከታታይ ድርጅትን በሚመለከት የቀረቡ ሀተታዎችን አቅርበን በመጨረሻም በስዊድን ስቶክሆልም ከተማ የፖለቲካ ጥገኝነት ከጠየቁ አንድ የወያኔ ኤምባሲ አባል ጋር ያደረግነውን አጭር ቆይታ አሰምተን የዛሬ የመጀመሪያ ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው ሶስተኛ ሳምንቱን ያስቆጠረው የሕዝብ ንቅናቄና ቁጣ አሁንም እንደቀጠለና አድማሱን እያሰፋ መሆኑን ከየከተሞቹ የሚመጡት መረጃዎች ያመለክታሉ። በትላንትና ውለድ ብሉምበርግ ጋዜጠኛ ኮሎንኮሜ እንደዘገበው ለተቃውሞ አደባባይ ከወጡ ሰላማዊ ሰልፈኞች አራቱ በወያኔ ወታደሮች ጥይት መገደላቸውን ገልጾ ከተማዋን ወያኔ ወታደሮች ለመቆጣጠር ሙከራ እያደረጉ መሆኑን እና ጋዜጠኛው ራሱ ተደብቆ እንደሚገኝም ገልጿል። ለተቃውሞ የወጣው የጤናና የትምህርት ቤቶችን ብቻ ሳይነሱ የተቀሩትን የቀበሌ ጽፈት ቤቶችና የመንግስት መስሪያ ቤቶችን እንደተቆጣጠሩ በየሰከንዱ የተኩስ ድምፅ እንደሚሰማና በቦቴ መኪናና በጭነት መኪና ሳይቀር መንገዶች እንደተዘጉ የመንግስት መስሪያ ቤት የቀበሌ ጽፈት ቤት ወንበርና ጠረጴዛ ሳይቀር ለዚህ የመንገድ መዝጋት አገልግሎት እንደዋሉ ጠቅሷል። የፖሊስ ጣቢያ እቃዎችም መንገዶችን መዝጊያ መሆናቸውንና የወያኔው መሪ የነበረው የመለስ ዜናዊ ፎቶ መቃጠሉን ዘግቧል። በግንጭም በተመሳሳይ ህዝባዊ ተቋሞ ቁጥሩ እጅግ የበዛ ህዝብ ካይዱ ሲታወቅ በሁለታም በፈረሰኛ የታጀበ የተቃውሞ ሰልፍ ተካሂደዋል። በኢባቡርና በጅማ ባሉ ከተሞች ውስጥም ህዝቡ በወያኔ ላይ ያለውን ተቋውሞ የገለጸ እና እየቀጠለ የመጣ መሆኑን ህዝባዊ ተቋውሞም የልዩ ልዩ ፓርቲዎችና ድርጅቶችን ድጋፋቸውን እየሰጠቱና አጋርነታቸውን እየገለጹ መሆናቸው ሲታወቁ፣ ሁሉም ፓርቲዎች በአንድ ዓላማ የመሰለፍና ዘረኛና አምባገነኑን አገዛዝ የመጠያ ጊዜ አሁን መሆኑን የሚገልጹ ወገኖች ብዙ ናቸው። የወያኔ አገዛዝ በህዝባዊ ተቃውሞ ድንጋጤ የሚይዝ የሚጨብጠውን አቶ ለወታደሮቹ ማንኛውንም እርምጃ የመውሰድ ስልጣን እየሰጠ ባለበት እና በተለይም ተቃውሞ በጠነከረበት አካባቢ ማንኛውንም ስራ ከወያኔ ወህደድ ወስዶ በወያኔ ቀጥተኛ ትእዛዝ ስር ካስገባ ወዲህ እሮብ ዕለትም የወያኔ ኮሚኒኬሽን ሚኒስትር ጌታቸው ረዳ በሰጠው ጋዜጣዊ መግለጫ በተቃዋሚዎቹ ላይ ጦርነቱን አብቷል። በዚህ ጋዜጣዊ መግለጫ ሰላማዊ ሰልፈኞች ስርዓት አልበኝነትን እየፈጠሩ ነው፣ መንገድ ይቆፍራሉ፣ እርሻ ያታትላሉ፣ የህዝብ ያወድማሉ፣ በመሆኑም አገዛዙ እርምጃ በመውሰድ ያስቆማል፣ በሀገር ውስጥና በውጭ ያሉ ተቃዋሚዎች ከቀውሱ ጀርባ ያሉ ሽብርተኛዎችና ሰይጣኖችን ይገታል በማለት መደንፋቱ ተሰምቷል። በዛሬ ሁለትም የቱሉልታ ከተማ ነዋሪ ተቃውሞውን አደባባይ በመውጣት የገለጸ ሲሆን መንገዶችን በመዝጋት ወደ ጎጃምና ባህር ዳር የሚሄዱ መኪኖችንና ካሚዮኖችን ወደ አዲስ አበባ ለመመለስ እንዲገደዱ አድርገዋል። በወለጋም በምዕራብ ሸዋም እጅግ ከፍተኛ ቁጥር ያለ ህዝብ ለተቃውሞ በዛሬ ሁለት አዲስ አበባ መውጣቱ ሲገለጽ በተለያዩ ዩኒቨርሲቲ ውስጥም ተማሪውን የሚከፋፍልና የሚያጋጭ ጽሁፎችን ወያኔ አባላትና ተላላኪዎች የተበተኑ ቢሆንም እንደ አላማቸው ያልተሳካ ሲሆን በየዩኒቨርሲቲ ማህበረሰቦችም ይህንን የወያኔ ካድሬዎችን ቅስቀሳ ውድቅ ማድረጉ ታውቋል። በህዝባዊ ተቃውሞ የተዋከበው የወያኔ አገዛዝ በተቻለው አቅምና መጠን የተቃውሞ ማዕበልን ወደ አዲስ አበባ ከተማ እንዳይደርስ ለማድረግ በሚስጥር ያደራጃቸውና ያዘጋጃቸው ስብሰባ በዛሬው ዕለት ተጀምረዋል። ይህ የወያኔ ወጣትና ሴት ሊግ አባላትን ብቻ በወቅታዊ ጉዳዮች ላይ ለመነጋገር በሚል ርዕስ እንደሚነጋገሩ ይገለጥ እንጂ ማን በየትኛው ወንበር እንደሚቀመጥ፣ ምን አይነት ጥያቄ እንደሚጠየቁ፣ ምን አይነት አስተያየት እንደሚሰጡ ከወዲሁ የቤት ስራ የተሰጣቸውና መመሪያ የተቀበሉ መኖራቸው ተረጋግጧል። የወያኔ መሪዎች ለወጣቶችና ለሴቶች ሊግ አባላቱ የተነሳውን ሕዝባዊ ተቋሙና ቁጣ የልማት አደናቃፊዎች የተቃዋሚ ኃይል ተላላኪ መሆናቸውን በሕግ ሊጠየቁ ይገባል የሚል አስተያየት እንዲሰጡ መደረጉም ታውቋል። የወያኔ የወጣትና የሴት ሊግ አባላት የቀን አበል በቀን መቶ ብር ተቆራጭ ያላቸው መሆኑ ቢታወቅም እንደታሰበውና እንደተገመጠ ሁሉ አባላትን ማስወጣት ግን አልቻሉም። በሰሜን ጎንደር የወያኔ መሪዎች የጫሩት እሳት እየለበለባቸው በአሁኑ ሰዓት ከአንገረብ ግድብ የሚሰራጨውን የመጠጥ ውሃ ተመርዟል ተብሎ የተወራው ወሬ የካድሬዎች እንደነበር እንደነበርና አሁን እንደገና ባለስልጣናቱ ለማስተባበል መገደዳቸው ታወቀ። በአንገረብ ግድብ ውስጥ መርዝ ተጨምሯል በማለት ካድሬዎች ሲያስወሩ የሰነበቱ ሲሆን ይህ አይነት ተራ የሽብር ፕሮፖጋንዳ ማንን እንደሚጠቅምና እንደሚጎዳ የተሰላ የፖለቲካ ሂሳብ የለውም በማለት የሰሜን ጎንደር የውሃና የፈሳሽ ቢሮ ማስተባበያ ለመውጣት መገደዱ ታውቋል ቀድሞውኑ ውሃው ተመርዟል ሲባል ውሃውን የሚጠብቅና የሚቆጣጠር አካር የለም ወይ የሚል ጥያቄ የተነሳ በመሆኑ የወያኔ ተሿሚ ባለስልጣናትና ካድሬዎች ስለ ውሃ ተበከለ እና ተመረዘ የሚለው ኖሬ ለማስተባበል መገደዳቸውን ታዛቢዎች ገልጸዋል። የወያኔ ቡድን መሪዎች በጫካ ዘመናቸው ጀምሮ በቂም በቀልና በጥላቻ መርዞ መግደል የተካኑበትና የለመዱት አሰራር መሆኑ ይታወቃል። ዛሬ ጠዋት በሱሉልታ ህዝባዊ ተቃውሞ ተጠናክሯል። እስከ ቀጥር በኋላም ድረስ ቀጥሎ ውሏል። የወያኔ ታጣቂዎች በተቃዋሚዎቹ ላይ ተኩስ የከፈቱ ሲሆን እስካሁን የደረሰውን ጉዳት ለማወቅ አልተቻለም። ከአዲስ አበባ በአዲሱ ገበያ ወደ ሱሉልታ የሚወስደው መንገድ የተዘጋ ሲሆን በተጨማሪም አምስት የፖሊስ ካሚኒዎች አጋዥ ወታደሮችን ከነትጥቃቸው ጭነው ወደ ስፍራው ሄደዋል። አድማጮቻችን የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የአፍሪካ ህብረት ስለ ብሩንዲ ሁኔታ በሰፊው ከተነጋገረ በኋላ በሰጠው መግለጫ ድርጅቱ በአሁኑ ወቅት አገሪቱ ውስጥ እየተካሄደ ያለውን የእርስ በርስ ግጭት በጣም ያሳሰበው መሆኑን ገልጾ ይላል ጥቂት ሲካሄድ እንጨፍኖ እንደማይቀመጥ ይፋ አድርጓል። የህብረቱ የሰላም ጸጥታ ካውንስል የሰላም አስከባሪ ኃይል ወደ ብሩንዲ ስለሚላክበት ሁኔታ እየተነጋገረ መሆኑንም ገልጿል። በሳምንት መጀመሪያ ላይ በአፍሪካ ህብረት የተመደቡ አጣሪዎች በብሩንዲ ያለውን ሁኔታ ለተወሰኑ ቀናት ካጣሩ በኋላ ያለው ሁኔታ አሳሳቢ ደረጃ ላይ መድረሱን መዘገባቸው የሚታወስ ሲሆን ህብረቱ እዚህ አቋም ላይ የደረሰው የአጣሪ ቡድኑን ዘገባ መሰረት በማድረግ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ዛሬ ሐሙስ 17 ቀን 2008 ዓ.ም ምረት በሰጡት መግለጫ በብሩንዲ ውስጥ በአሁኑ ወቅት እየታየ ያለው በዘር ላይ የተመሠረተ ግጭት ከዚህ በፊት ከተከሰተው ጋር ተመሳሳይነት ስላለው ሀገሪቱ ለሁለተኛ ጊዜ ጠቅላላ የእልቂት ሁኔታ ውስጥ ልትገባ ትችላለች የሚል ስጋት እንዳላቸው ገልጿል። በ1982 ዓ.ም በውቱ በሁቱና በቱሲ ጎሳዎች መካከል በተነሳው ግጭት ምክንያት ከ300 ሺህ ሰው በላይ ማለቁ ይታወሳል። ጆርዳን በሀገሪቱ ውስጥ ህገ ወጥ በሆነ መንገድ ገብታቸዋል ያለቻቸውን 800 የሚሆኑ የሱዳን ዜጎች ወደ ሀገራቸው ለመመለስ የተዘጋጀት ሲሆን የተባበሩት መንግስታት ድርጅት የስደተኛ ጉዳይ ኮሚሽን ሰዎች ወደ አገራቸው ቢመለሱ ዕጣቸው እስርና ግድያ መሆኑን ገልጾ ጆርዳን ሱዳናዊያኑን እንዳታስወጣ ተማጽኗል። ጆርዳን ውስጥ ይገኛሉ ከሚባሉት 3500 ሱዳናውያን መካከል አብዛኛዎቹ የዳርፉር ተወላጆች በመሆናቸው ወደ አገራቸው ቢመለሱ ችግር ይደርስባቸዋል የሚል ከፍተኛ ግምት አለ። ረቡዕ ታህሳስ 16 ቀን 2008 ዓ.ም የጆርዳን የፀጥታ አባላት ስደተኞቹ የነበሩበትን ስፍራ ወረው በቁጥጥር ስር ካደረጓቸው በኋላ ወደ አውሮፕላን ማረፊያ ያጓጓዟቸው መሆኑን ታውቋል። ስደተኞቹ አውሮፕላን ማረፊያ አጠገብ ቢያድሩም እስካሁን ያልተጓጓዙ መሆናቸውን ከስፍራው ከተገኘው ዜና ለማወቅ ተችሏል። በየመን ጎራ ለይታው በሚፋለሙት ወገኖች መካከል ስምምነት የተደረሰበት የእስረኞች ልውውጥ በታቀደው መሠረት በስራ ላይ የዋለ ሲሆን ለአንድ ሳምንት ያህል እንዲቆይ የታሰበው የተኩስ አቁም ስምምነት ግን እየተጣሰ መሆኑን ከያቅጣጫው የሚደርሱ መረጃዎች ይጠቁማሉ። የተኩስ አቁም ስምምነቱን በመጣስ ረገድ ሁለቱም ወገኖች በመወነጃጀል ላይ ናቸው። የአረብ የጋራ ኃይል ከፍተኛ ወታደራዊ መኮንን የውቲ አማጽያን ከአንድ መቶ ሃምሳ በላይ የሆኑ ግጭቶችን በመተንኮስ የተኩስ አቁም ስምምነቱን መጣሳቸውን ገልጸው የጋራ ኃይሉ ራሱን ለመከላከል እርምጃ ወስዷል ብለዋል። የተባበሩት መንግስታት ባለስልጣኖች ሁቴዎችን የማያስታግሱ ከሆነ የተኩስ አቁም ስምምነቱን ተግባራዊ ማድረግ ገብደናል በማለት ስጋታቸውን ገልጸዋል። የሁቴ አማጺያን ጋር አብሮ እየተንቀሳቀሰ ያለው የቀድሞ ፕሬዝዳንት የአሊ አብዱላህ ሳላህ ቃል አቀባይ በበኩሉ በሰጠው መግለጫ የጋራው ኃይል በመሬት በአየርና በባህር የተቀነባበረ ጥቃት ሰንዝሮብናል በማለት ክስ አቅርቦ ለዚህ ጥቃት አጸፋውን እንሰጣለን ብሎ ዝቷል። ለአንድ ሳምንት ያህል ይቆያል የተባለው የተኩስ አቁም ስምምነት ሊፈርስ ይችላል የሚል ስጋት ያለ ሲሆን በስዊዝ የሚካሄደውም የእርቅ ውይይት ብዙ ተስፋ የሚጣልበት እንዳልሆነ ታዛቢዎች ይገልጻሉ። ረቡዕ 16 ቀን የተካሄደው የእስረኞች ልውውጥ መልካም እርምጃ ቢሆንም የታሰሩት ባለስልጣኖችን በማካተት የቀረበውን ሁለተኛ ዙር የእስረኞች ልውውጥ ሐሳብ የሁቲ አማጽያን ያልተቀበሉት መሆኑን ተገልጿል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። ድርጅት፣ ድርጅት፣ ድርጅት፣ በጋራ መታገል፣ ትብብር፣ ህብረት። ጊዜ ፈጅቶ የተጠራቀመውን የህዝብ ብሶት መሰረት አድርጎ ህዝባዊ አመጽ መነሳቱ የማይቀር ነው። የህዝብ አመጽ ሁሌም አሸናፊ ይሆናል ማለት ግን አይደለም። በየካቲት 66 ህዝብ በአመፁ ያገኘውን ድል በደርግ ተነጥቋል። ከዐመፅ ወደ ምርጫ ስንመጣም የ1997 ድል በወያኔ በጉልበት ተወስዷል። የግብፅ ሕዝብ ዐመፅ በወታደሮች ከሽፏል። የባህሬንን ሕዝብ ዐመፅ ሳውዲና አጋሮቿ አክሽፈውታል። ይህ እንዳይሆን ምን ምን ጥንቃቄ መደረግ አለበት የሚለው ዛሬ ሊያሳስበን የሚገባ ጥያቄ ነው። የመጀመሪያው አስፈላጊው ሁኔታ መደራጀት ነው። ጠንካራ ማዕከል ያስፈልጋል። ይህ በአንድም ሆነ በርከት ባሉ ድርጅቶች ሊሟላ የሚገባው ቅድመ ሁኔታ ነው። ማዕከል ድርጅት መኖሩ አመጾቹ ተነጣጥለው እንዳይጠቁና ተቀናጅተው ቀጣይነት እንዲኖራቸው ያደርጋል። ካልተዋቀረና ካልተቀናጀ በተናጠል ይመታል። ዛሬ በአገራችን ብቅ ብቅ ያለውን የተቃውሞ እንቅስቃሴ ስናይ ተስፋፍቶና ሁሉንም የሕብረተሰብ ክፍል አቅፎ መካሄድ እያለበትና ይህም እየተሞከረ እያለ ሁሌም ትግልን ማደፍረስና ማምከን ልማዳቸው የሆኑ ክፍሎች የለም። ይህ የሕዝብ መነሳሳት የእኛ ብቻ ነው ብለው መለፈፍ ጀምረዋል። አማራን ማረድ ነው ባይ ጽንፈኞችም ገብተውበት ከነበረው የፍራት ጉድጓዳቸው ብቅ ብለው መድረክ ላይ እየጨፈሩ ናቸው። ጸረ ኢትዮጵያ መሆናቸውን ያረጋገጡ ክፍሎችም የራዲዮና የቴሌቪዥን ጊዜ የተሰጥቷቸው እየባረቁ ነው። የሚካሄደው ተቃውሞ የኔ መሬት የኔ መሬት ከሆነ ያው ከወያኔ አልሸሹም ዞር አሉ ሆኖ መገኘቱ መነገር ያለበት ነው። በደልና ግፍ ማፈናቀልና መሬት ንጥቂያ በክልል አልተወሰነም። አማራውም፣ አኙአኩም፣ በእንሻንጉሉም ወዘተ ሁሉም ደርሶበታል። በአጠቃላይም የወያኔ ዘረኛ አገዛዝ የማረው የሕዝብ ክፍል የለም ማለት ይቻላል። ጸረ ወያኔ አመጽ የትግራይ ተወላጆችንም ሊያነሳሳ ሊያቀፍ የሚችልበት ጊዜም ሩቅ አይደለም የግፉን ሥርዓት ጎጥ ሳይለይ መታገል ሲገባ ትግሎችን በክልል አጥረውና ያውም በዋናው ጠላት ላይ ሳይሆን በፈረደበት አማራ ላይ ለመዝመት መጣር ኃላፊነት የጎደለው ጉዳይ ሆናል አማራው ሲጠቃ ሌላው ይበለው ካለህ ኦሮሞ ሲነሳ ቀሪው ምን አገባኝ ካለ፣ ሙስሊሙ ሲቃወም ክርስቲያኑ ራሱን ካገለለ፣ ወያኔ ነጥሎ ለማጥቃትና ለማሸነፍ ምንም የሚያዳግተው ነገር አይኖርም። ትግላችንም ብልጭ ድርግም ዕጣ ክፍል ሆኖ ይቀራል ማለት ነው። መደራጀት፣ መተሳሰር፣ ማበር በአሁኑ ወቅት ወሳኝነት አለው። ህብረትን የሚያላላና ትግልን ከአጋር የሚያርቅ አቋምን ቅስቀሳ ጎጂ መሆኑን ደግመን ደጋግመን ማሳየት ያለብን አይመስለንም። አምቦ ሲነሳ ሰሜን ሸዋ ካጀበው፣ ጎንደር ሲያምጽ ሐረር ከተነሳ፣ ሁሉም ለኢትዮጵያ ብሎ በጋራ ሊታገል ከወሰነ ዐመፅ የወያኔን መጨረሻ የሚያበስር ሊሆን ይችላል አልያ ግን በግርግር ያን ጊዜ ያለፈበትን ግንጠላ እውን እናደርጋለን ብሎ ማሰብ ለወያኔ ወፍጮ ባቄላ ማቅረብ እንጂ ጥቅም አይኖረውም። ኢትዮጵያን ለመገነጣጠል ሲመኙ የቆዩ ኃይሎች እጃቸውን በአገራችን ጉዳይ ሊያስገቡ ሴራቸውን ቢጀምሩም የሚሆንላቸው አይሆንም። ወያኔ ከመጣበት ጥፋት እንዲድን አጋሮቹ አሁንም ሸብረክ የሚሉ ኃይሎችና ክፍሎችን በአዲስ መጠጋትና ማባበልም ጀምረዋል። ጠንካራ ኢትዮጵያዊ ሕብረት እንዳይመሰርት ደንቃራ እያዘጋጁ ናቸው ማለት ይቻላል። ይህንኑ ለመቋቋም መዘጋጀት አስፈላጊ ነው። መስዋዕት የሆኑትን ወጣቶችና ሌሎችንም የምንዘክረው ትግሉን በማቀዝቀዝ ወይም አቅጣጫ አዛንፎ በማስጠቃት ሳይሆን ህዝባዊ አመፁ የወያኔን አገዛዝ እንዲያነደውና እንዲያነደው በማድረግ በዘረኛ አገዛዝ መቃብር ላይ ለዜጎቿ ሁሉ እኩልነትና ዴሞክራሲን የምታጎናጽፍ ኢትዮጵያን በመመስረት ነው። ወያኔ ይህ እንዳይሆን አጥብቆ እየታገለ ነው። ህዝብ ከህዝብ የሚያጣላ፣ የሚያስፈራራ በራሪዎችንም እየበተነ ውዥምብር እየነዛ ነው። ነግ መስጊድ ቢያቃጥል፣ ቤተክርስቲያን ቢያጋይ፣ ቅጥረኞቹን ተጠቅመው አማራውን ኦሮሞውን ቢጨፈጭፍና ህዝብ እርስ በርሱ እንዲላኮስ ቢጠብቅ ማሳፈር ያስፈልጋል እንጂ ሰለባ መሆን የለብንም ማለት ነው። በህብረት ጥረት ላይ እንቅፋት የሚሆኑትንም ማሸነፊያ ጊዜ አሁን ነው። በጋራ ትግሉን ለመግፋትም ሆነ በድህረ ወያኔም ወቅት ለሚፈጠሩ የተለያዩ ሁኔታዎች በጋራ መፍትሄ ለመሻት ሰፋ ያለና ጥልቀት ያለው ትብብር መፍጠር አስፈላጊና ወሳኝ ነው። የረባ ጥርስና ጡንቻ ያለው ህብረት እንዳይመሰረት ደካማ ቡድኖችን በማቋቋም ሆነ የይምሰል ስብስብን በመፍጠር በዚያው በድ ነው የሚቀሩና ለሰፊው ህብረት መፈጠር እንቅፋት የሚሆኑ አሉ። የኢትዮጵያ ጠላቶች ለኢትዮጵያ ኃይሎች መከታና አለኝታ ሊሆኑ እንደማይችሉ ሁሉም ማመንና መቀበል ይገባዋል። የዚህ አጓጉል ምርጫ ትርፉ ራሱን አታሎ ሀገርን እንደገና ማስጠቃት ነው። ትርፉ ዐመፅ ዐመፅ ብለን በስሜት እንዳንቀር፣ መጨረሻችን መኮማሸሽ እንዳይሆን፣ ድርጅት ህብረት በሚል ያቀረብነው ምክር አዳማጭ ቢኖረው ይጠቅማል። ከሺህ በላይ ግብጾች ተሰውተው ድላቸውን ግን ተቀምተዋል። ሌሎች ምሳሌዎችን ከራሳችን ጀምሮ ሞልተዋል። ይታሰብበት፣ እንደራጅበት፣ እናብር እንላለን። ሌላው አማራጭ ውድቀት ነው። ይህ መልእክት ጥሪንም አዘል ነው።